በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ለርዕሰ አድባራት ወገዳማት ተድባበ ማርያም ገዳም የግንቦት ልደትና ዓመታዊ ክብረ በዓል ጥሪን ይመለከታል። ለመላው የኢትዮጵያ ሕዝበ ክርስቲያን ርዕሰ አድባራት ወገዳማት ተድባበ ማርያም የምትገኘው በደቡብ ወሎ በአማራ ሳይንት ወረዳ ነው። የሶስት ሺህ ዓመት የታሪክ ባላደራ ለሀገራችን ኢትዮጵያ የቅርስ ማህደር የሊቃውንት የድራሲያን የጠቢባንና የጠበብቶች ሀገር የነገስታት መናገሻ ሀገርን ቅርስን ሲጠብቁ ለሀገር ሲዋደቁ የኖሩ የራሶችና የደጃዝማች ሀገር በአባይና በበሽሎ ወንዝ ዳር በተራራማ ቦታ ላይ የተተከለች የሌዋያን ሀገር የነገደ ይሁዳ ምድር ነች። ተድባበ ማርያም የሶስት ሺህ ዓመት ታሪክ ይዛ በአማራ ሳይንት ምድር የተሰወረች የቅዱሳን ቦታ ነች። ድጓ የተመለከተባት ቅኔ የተደረሰባት አማርኛ ቋንቋ የተፈጠረባት ዘመን የማይተካቸው የሀገር ቅርሶችን ጠብቃ ያቆየች የእነ አባ ጊዮርጊስ ዘጋስጫ የእነ አባ ጽጌ ድንግል መማጸኛ ከተማ የአዛዥ ጌራና የአዛዥ ራጎይል ሀገር ዮሐንስ ገብራዊ የጥበብ መገኛ ጥላት ያልደፈራት መካና አብርሃ ወአጽብሐ ነች። ከሕገ ኦሪት እስከ አለንበት ዘመን ድረስ ታሪክን ትውፊቷን ዶግማና ቀኖናውን ጠብቃ ያቆየች ኦሪትና ወንጌልን በሰላም ያሸጋገረች የኢትዮጵያውያን ምድረ ርስት ከነአን ነች። ተድባበ ማርያም ከአክሱም ጽዮን በመቀጠል በኢትዮጵያ ሁለተኛ የኦርቶዶክሳውያን ምድረ ርስት ነች። የኢትዮጵያ ዘውዳዊ መንግስት ከፈረሰ በኋላ በሀገራችን ከነታሪካቸው ተሰውረው ከተቀመጡ ቦታዎች አንዷ ርዕሰ አድባራት ወገዳማት ተድባበ ማርያም ነች። የተድባበ ማርያም ታሪክ ተተኪ ትውልድ እንዲያውቀው ሆኖ ቆይቷል። በዮዲት ጉዲት ያልተደፈረ፣ ግራኛ አህመድን ድል ያደረገች፣ ጠላት ያልደፈራት የቅርስና የታሪክ መዛግብት ነች። የና አጼ ገላውዶስ መናገሻ የና አጼ ፋሲለደስ መነሻ የና አጼ ሳቅ የና አጼ አምደ ጽዮን የና አጼ ሚናስ መካነ መቃብር የሚገኝባት የአፄ ኩኖ አምላክ የፍርድ አደባባይ ዘመን ተሻጋሪ የሀገር ባለውለታ አገዳም ነች። ተድባበ ማርያም ከአመት እስከ አመት ቅዳሴ፣ ሰዓታት፣ ስብሐተ ነግህ የማይቋረጥባት እስከ ዓለም ፍጻሜ ደጆችሽ አይዘግብ ብሎ መድኃኔ የዓለም ክርስቶስ ቃል የገባላት የጽድቅና የድህነት ቦታ ነች። ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም ልደት በድምቀት ይከበራል። ግንቦት ሁለት ቀን አጼ ግላውዶስ ግራኛ አህመድን ድል ያደረገበት ቀን መታሰቢያ በዓል ይከበራል። ሁሉም ሕዝበ ክርስቲያን ጉዞ ወደ አማራ ሳይንት ርዕሰ አድባራት ወገዳማት ተድባበ ማርያም ገዳም እንዲሆን ጥሪያችን እናስተላልፋለን። ሁሉም ኢትዮጵያዊ የበረከቱ ተካፋይ በድርሳነ ልደታ ላይ ለቦታ የተሰጣውን ቃል ኪዳን እንዲወርስ በቦታው ተገኝታችሁ የሀገራችሁን ታሪክ እንዲታውቁ እያል ጥሪያችን እናስተላልፋለን። ከመንፈሳዊ ሰላምታ ጋር ርዕሰ አድባራት ወገዳማት ተድባበ ማርያም አምሃራ ሳይንት አጅባር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል።